የኒውካስል ዩናይትድ ደጋፊዎች የቀድሞ የአርሰናል ግብ ጠባቂ አሮር ራምስዴል በቋሚነት እንዲሰለፍ እንፈልጋለን የሚሉ ሀሳቦቻቸውን እየገለጹ ይገኛሉ። የክለቡ የመጀመሪያ ግብ ጠባቂ ኒክፖፕ በሜዳ ላይ እያሳየ በሚገኘው ብቃት ዙሪያ የክለቡ ደጋፊዎች ጥያቄ ማንሳት ጀምረዋል። በአንጻሩ የክለቡ አሰልጣኝ ኤዲሆ ግብ ጠባቂያቸውን ተከላክለውታል። የኒውካስል ደጋፊዎች አሮር ራምስዴል በቋሚነት እንዲሰለፍ እንፈልጋለን የሚሉ ሀሳቦችን ማንሳት የጀመሩት ለምንድን ነው? የኒክፖፕ ጉዳይ በክለቡ በኩል እንዴት ይታያል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምነግራችሁ ይሆናል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ወደ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ደግሞ ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። ወደ ኒውካስል እግር ኳስ ክለብ ጎራ ብለን ደግሞ የግብ ጠባቂዎቹን ጉዳይ እንመለከታለን ማለት ነው። እንግዲህ የኒውካስል ዩናይትድ ደጋፊዎች በዚህ ሰዓት ኒክ ፖፕ ወደ ተጠባባቂ ወንበር መውረድ አለበት፣ ቤንች መደረግ አለበት፣ የቀድሞ የአርሰናል ግብ ጠባቂ አሮን ራምስዴል የክለቡ ቋሚ ግብ ጠባቂ መሆን አለበት የሚሉ ጥያቄዎቻቸውን እያቀረቡ ይገኛሉ። ይህ ነገር በምን ምክንያት ነው የሆነው? ምክንያቱ ምንድን ነው? የኒውካስል ደጋፊዎች በኒክ ፖፕ ላይ ቅሬታ ያሳደሩት በምን ምክንያት ነው የሚለውን ነገር እዚኛው ፕሮግራማችን ላይ እንመለከቷለን እንግዲህ በግብ ጠባቂዎች ዓለም በተለይም ደግሞ አንድ በጣም መጥፎ የሆነና ሪስክ የሆነ ነገር ቢኖር ስህተት መሳሳት ነው። ምናልባት አጥቂዎች ቢሳሳቱና ምናልባት መቆጠር ያለበትን ጎል ሳያስቆጥሩ ቢቀሩ ክለቡ በዛ ጨዋታ ምክንያት ዋጋ መክፈሉ አይቀርም። አማካይ መስመር ላይ የሚጫወቱ ተጫዋቾች ማቀበል ያለባቸውንም ኳስ ባያቀብሉ እንደአይነት ነገሮች ሊፈጠሩ ይችላሉ። የተከላካይ መስመር ተጫዋቾች በአግባቡ ቦታቸውንና ፖዚሽኒንጋቸውን ጠብቀው በጥሩ ታይሚንግ መከላከል ካልቻሉ ኳሱ ከነሱ አልፎ ወደ ግብ ጠባቂው ሊያመራ ይችላል። ነገር ግን ግብ ጠባቂ ከተሳሳተ ምንም መፍትሄ የለውም። ግብ ጠባቂ ከተሳሳተ ኢቨን ሰከንድ ቻንስ ሁላ ላይ ያገኝ ይችላል ከዛ በኋላ በዛች ጎል ብቻ እሱ በተሳሳታት ጎል ብቻ ግብ ተቆጥሮባቸው ሊሸነፉ ይችላሉ ማለት ነው። ምክንያቱም ከሱ ቀጥሎ ምንም ነገር የለም። ከሱ ቀጥሎ ያለው የጎሉ መረብ ብቻ ነው። ስለዚህ ግብ ጠባቂዎች እንዲሳሳቱ በየትኛውም መንገድ አይፈለግም። ነገር ግን ደግሞ አሁን በኒውካስል ዩናይትድ ቤት እየተመለከትን የምንገኘው የኒክ ፖፕ ፐርፎርማንስ በደጋፊዎቹ በኩል ጥያቄ የሚያስነሳ ነገር ሆኗል ማለት ነው። እንግዲህ አሁን ኒውካስሎች በአራት ተከታታይ ከሜዳቸው ውጭ ባደረጉት ጨዋታ ላይ በሁሉም ውድድሮች ክለቡ ተሸንፏል። ይሄ ደግሞ አሁን ለደጋፊዎቹ እጅግ በጣም የሚያበሳጭ ነገር ሆኗል ማለት ነው። በዚህኛውም ሳምንት በአውሮፓ ቻምፒዮንስ ሊግ ከኦሎምፒክ ደ ማርሴ ጋር ጨዋታቸውን አከናውነው ነበር። የክለቡ ተጓዥ ደጋፊዎች ከሜዳቸው ውጭ የሚደረገውን ጨዋታ ለመመልከት ቢጓዙም ነገር ግን ከጨዋታው አንድ ቀን አስቀድሞ እጅግ በጣም ያልጠበቁት ሁኔታ ነበር የገጠማቸው። የማርሴ ደጋፊዎች አስለቃስ ጭስ በመጠቀም ጭምር የኒውካስል ዩናይትድ ደጋፊዎችን ለመረበሽ ነበረ ሙከራ ያደረጉት። ታዲያ ሜዳ ላይም ከገቡ በኋላ ኒውካስሎች ቢያንስ በጎል መሪ መሆን ችለዋል በሃርቬይ ባርነስ ጎል አማካኝነት ነገር ግን ይሄ ጎል መቆጠሩ ለኒውካስል ደጋፊዎች የሚያስደስታቸው ቢሆንም ደስታቸው ግን ከጥቂት ደቂቃዎች በኋላ መዝለቅ አልቻለም። የሁለተኛው አጋማሽ እንደተጀመረ በኒክ ፖፕ ስህተት ምክንያት ጎል ተቆጥሮባቸው አቻ ሆነዋል። ከዛም በኋላ ራሱ ፒዬር ኤመሪክ ኦባሜያንግ ሁለተኛው ሁለተኛውን ጎል አስቆጥሮ ኦሎምፒክ ደ ማርሴን አሸናፊ ማድረግ ችሏል ማለት ነው ተጫዋቹ እዛ ጨዋታ ላይ እንግዲህ የመጀመሪያው ጎል ሲቆጠር ምናልባት ፍጹም የማይጠበቅና እንደው ሃይላይቱን እንኳን ለሚመለከተው ሰው እጅግ በጣም ያስደነግጥ ክስተት ነበር የተፈጠረው። ባለፈው ልክ በቻምፒዮንስ ሊግ ረቡዕ ዕለት አርሰናል ባየር ሚኒክን ገጥሞ ሶስተኛውን ጎል ማርቲኔሊ ሲያስቆጥር ማኑኤል ኒዌር ጎሉ ለቆ የወጣበትን ሁኔታ ስንመለከት ነበር እና በቃ ከዛ ጋር የሚመሳሰል እንደው እንደም ይሄኛው በጣም የከፋ ከዛ ከማኑኤል ኒዌርም የከፋ በሚባል ሁኔታ ነበር ጎሉን ለቆ የወጣው እና ኳሱ ምንም በዛ ሰዓት ኦባሚያንግ ይዞት ቢሄድ እንኳን ሊያስቆጥረውም ይችላል ላያስቆጥረውም ይችላል። በዛ ላይ ከአጠገቡ ተከላካይ ቆሟል። ተከላካዩ በደንብ ማርክ ለማድረግ የሚችልበት እድል ነበር። ከሱ በቅርብ ርቀት ላይ ደግሞ ሌሎች ተጫዋቾችም ይገኙ ነበር፣ የኒውካስል ተጫዋቾች ። ስለዚህ በደንብ መከላከል ይችሉ ነበር። ነገር ግን ገና ለገና ጎሉ ሊቆጠር ይችላል በሚል ፍራቻ ኒክፖፕ በጣም ከረጅም ርቀት የፍጹም ቅጣት ምት ግብ ክልሉ ለቆ ነው ተንደርድሮ የወጣው እና ኦባሚያንግ በዚህ አጋጣሚ እንግዲህ ግብ ጠባቂውን በማለፍ ያውም ደግሞ በጣም ከማይታስብ ቦታ፣ ቀደም እንዳልኳችሁ የማርቲኔሊ እንደውም ለማስቆጠር የሚመች ቦታ ነው። ይህንኛው ግን የማይመች ቦታ ነው። የግብ ጠባቂው ማወጣት ለምን ጎሉ ለቆ እንደወጣ ሁሉ ግራ እስከሚገባችሁ ድረስ ነው ጎሉ ለቆ የወጣውና ያ ጎል የተቆጠረባቸው ማለት ነው። እና ከዛ በኋላ በርካቶች የኒውካስል ደጋፊዎች ያረበቃው ከዚህ በኋላ ኒክ ፖፕ የኒውካስል ቋሚ 11 ውስጥ ልናየው የሚገባ ግብ ጠባቂ አይደለም። በቃ ለራምስዴል ድል ሊሰጠው ይገባል። ይሄ ልጅ በተደጋጋሚ እንደዚ አይነት ስህተቶችን የሚሰራ ከሆነ ዋጋ ማስከፈሉ አይቀርም የሚሉ ሀሳቦችን እያነሱ ይገኛሉ። አሰልጣኝ ኢዲ ሆ ደግሞ ብዙ ጊዜ እኛን ሴቭ አድርጎናል፣ ብዙ ጊዜ እኛ እንዳንሸነፍ እኛ ነጥቦችን ይዘን እንድንወጣ ሲያደርግ የነበረ ግብ ጠባቂ ነው እና ጥሩ ግብ ጠባቂያችን ነው ብለው ግብ ጠባቂያቸውን ለመከላከል ነበረ ጥረት ያደረጉ የነበሩት ያው አሰልጣኞች፣ በእንደዚህ አይነት አጋጣሚ ላይ ተጫዋቾቻቸውን መከላከላቸው ዲፌንድ ማድረጋቸው የሚጠበቅ ነገር ነው፣ አዲስ ነገር አይደለም። ግን ኒክ ፖፕ ደግሞ በሰራው ስህተት ምክንያት ክለቡ እንደዚህ አይነት ዋጋ መክፈሉ በቻምፒየንስ ሊግ ጨዋታ ላይ ሶስት ነጥብ ይዞት ይዞ መውጣት በሚገባው ጨዋታ ላይ ያውም ኒውካስል እንደምታውቁት ነው በባርሴሎና የተሸነፈበት ጨዋታ ነበር። ታሶ ሳላችሁ በቻምፒዮንስ ሊጉ አሁንም ደግሞ ከሜዳ ውጭ እንደዚ አይነት ሽንፈት ነው ክለቡ ያጋጠመው ማለት ነው። ኒክ ፖፕ ጥሩ ግብ ጠባቂ ነው፣ ምንም ጥያቄ የለውም። በጣም ለረጅም አመጣት ማለት ይቻላል በበርን ላይ ሲጫወት እናቀዋለን። ከ2022/23 የውድድር ዘመን ጀምሮ በኒውካስል ደግሞ ሲጫወት የምናውቀው ግብ ጠባቂ ነው ማለት ነው። አሁን 33 አመቱ ላይ ይገኛል ምናልባት እድሜው 33 ሲባል እድሜው በጣም የገፋ ሊመስለን ይችላል፣ ግን ገና 33 አመት ሆኖ ለግብ ጠባቂ ደግሞ 33 አመት ምናልባት ከዚህ በኋላ ተጨማሪ አራት አምስት አመታትም በደንብ መጫወት ይችላል። እስከ 40 አመቱም በደንብ ሊጫወት ይችላል። ነገር ግን እነዚህን ስህተቶችን በመሳሳት ሂደት ውስጥ ደግሞ ክለቦቹ ዋጋ መክፈላቸው አይቀርም። አሁን ይሄ ነው ትልቁ አጥያቂ ጉዳይ ሊሆን የሚችለው። ሌላው ደግሞ ተጠባቂ ወንበር ላይ በጣም አስገራሚ ብቃት ያለው የ27 አመቱ ግብ ጠባቂ አሮን ራምስዴል ቤንች ላይ ይገኛል ማለት ነው እና እንዲህ አይነቱ የተጫዋቾች ፐርፎርማንስ በሚታይበት ጊዜ ደጋፊዎችም ጥያቄ ማቅረባቸው አይቀርም። አሁን እንደምታውቁት አሮን ራምስዴል በአርሰናል እጅግ በጣም አስገራሚ ነበረ። አስገራሚ ጊዜያት ነበር ሲያሳልፍ የነበረው በተለይ ዳቪድ ራያ ወደ አርሰናል እስኪመጣ ድረስ በክለብ ውስጥ በጣም ትልቅ ሚና የነበረው ለአርሰናል አሁን ለደረሰበት ስኬት አሻራቸውን ጥለው ከዛ ክለብ ከለቀቁ ተጫዋቾች መካከል አንዱ አሮን ራምስዴል መሆኑን ማንሳት ይቻላል። ወደ ሳውዛምብተን ሄደ። ነገር ግን ወደ ሳውዛምብተን ሲሄድ ራሱን ማሳየት ወደሚችልበት ክለብ አልነበረም። የሚያቀን ነው ሳውዛምብተን የትኛውም ቡድን የሚያሸንፈው ብዙ ጎሎች የሚቆጠርበት እና ደግሞ የመከላከል መዋቅሩም እጅግ ደካማ የሆነ ቡድን ነው። እዛ ቡድን ውስጥ ነው እንግዲህ አሮ ራምስዴል ለመግባት የተገደደ የነበረው። በዛ ላይ ክለቡ አሰልጣኝ ሲቀያየር እንደነበር አይተናል። አንዴ ሩዘል ማርቲንን፣ በኋላ ደግሞ እንደዚሁ ሌላም አሰልጣኝ አምጥቷል። ጁሪችን ወደ ክለቡ እንዲመጡ አድርገው ነበር። ክለቡ ወደ ሻምፒዮንሽፕ ሲወርድ ግን ራምስዴል አብሮ ወደ ሻምፒዮንሽፕ መውረድ አልፈለገም። ወደ ኒውካስል ዩናይትድ ነው በውሰቱል ያቀን ነው በእርግጥ እነሱ የሚፈልጉት ጄምስ ትራፎርድን ማስፈረም ነበረ። የረጅም ጊዜ የኒክ ፖፕ ተተኪ ይሆናል ብለው ያሰቡት ጄምስ ትራፎርድን ነበር። ነገር ግን ጄምስ ትራፎርድን ማንቸስተር ሲቲ አስፈረመው። ስለዚህ ፊታቸውን ወደ አሮን ራምስዴል አዙረው ይህንን ተጫዋች ወደ ክለባቸው እንዲመጣ አድርገውታል ማለት ነው። ታዲያ ዘንድሮ ሲጫወት የተመለከትነው በሁለት የካራቦ ካፕ ጨዋታዎች ላይ ብቻ ነው። ከዚ ውጭ ግን ተጫዋቹ በፕሪሚየር ሊግም ሆነ በቻምፒየንስ ሊግ ላይ የመጫወት እድሎችን እያገኘ አይደለም የሚገኘው በእርግጥ እንደ ቡድን ቡድኑ በዛ ጨዋታ ላይ ጥሩ ፐርፎርማንስ አሳይቷል ማለት ይከብድ ነበር። ሰባት ዒላማቸውን የጠበቁ ሙከራዎችን ተሞክሮበታል በዛ በማርሴው ጨዋታ ላይ ግብ ጠባቂው ደግሞ እንደዚሁ ወደ አምስት የሚጠጉ ኳሶችን አድኗል። ምናልባት ያቺ ስህተት ግን የግብ ጠባቂውን እንደው ያለውንም ብቃት እና ደግሞ የሚታወቀውንም ነገር ይዞበት የሄደ ጭምር ስለመሆኑ በርካቶች ይናገራሉ። አሁን ግን በቃ ራምስዴል መግባት አለበት፣ ለቦታው እሱ ነው ከዚህ በኋላ መጫወት ያለበት የሚሉ ሀሳቦችን እያነሱ ነው የሚገኙት። እኔ ራምስዴል ያው እንደው ከእሱ በጣም በብቃት ሻል ያለው ግብ ጠባቂ አርሰናል ውስጥ በመግባቱ ምክንያት ዳቪድ ራያ በጣም የተሻለው ግብ ጠባቂ በመሆኑ ምክንያት ነው እንጂ ባለውም ሁኔታም ጭምር ስትመለከቱት አርሰናል ውስጥ ቢቆይ ሞር የተሻሉ ነገሮችን ማሳየት የሚችልበት አቅም ነበረው። ነገር ግን እንደዛም ቢሆን አርቴታ ደግሞ በዳቪድ ራያ ያለው እምነት በጣም ከፍተኛ ስለሆነ ራምስዴል ነው በዛ ሂደት የሚጎዳው። በኤፌ ካፕና በካራቦ ካፕ ጨዋታዎች ላይ ብቻ ነው ሊጫወት የሚችለው። ይሄ ደግሞ ተጫዋቹ የእንግሊዝ ብሔራዊ ቡድን መሞከር ይፈልጋል። የእንግሊዝ ብሔራዊ ቡድን ጨዋታዎች ላይ መጠራት ይፈልጋል። በዛ ምክንያት ይህንን ክለብ ለመልቀቅ ተገዷል ማለት ነው እና ኤዲሆም እንግዲህ ከግብ ጠባቂዎቻቸው ጋር ተያይዘው አስቴቶቻቸውን ሰጥተው ነበረ ጠረጴዛ ላይ ሁሉም አማራጮች አሉኝ፣ ነገር ግን ውሳኔ ለመወሰን ወይም ደግሞ የትኛው ግብ ጠባቂ በቋሚነት መጀመር አለበት የሚለውን ነገር ለመወሰን ረጅም ጊዜ ማሰብ ይጠበቅብኛል። እና በዚህ መንገድ ነው የተጫዋቾችን ምርጫ የማደርገው። እና በተለይም ደግሞ በልምምድ ሜዳ ላይ ጥሩ ተጫዋቾችን የማየት ቅንጦቱ አለኝ፣ ግብ ጠባቂዎችን ጨምሮ፣ ብለው ተናግረዋል። እንግዲህ የፖፕን ጉዳይ በማንሳት በጣም ምርጥ የሆነ ሹት ስቶፐር የሆነ ግብ ጠባቂ ነው። በጣም ብዙ ኳሶችን ያድናል እና ደግሞ የግብ ጠባቂዎች ሕይወት እንዲህ ባለ መንገድ ነው የሚቀጥለው የሚል ነጥብን ነው ያነሱት። ግብ ጠባቂ ማቀየር ይቻላል ነገር ግን ደግሞ ያንን የምናደርገው በጣም ለትልቅ ነገር ነው እና ደግሞ ግብ ጠባቂዎችን ሮቴት ማድረግ ወይም ደግሞ እያፈራረቁ እያቀያየሩ ማጫወት ብዙ ጊዜ የምመርጥ አሰልጣኝ አይደለሁም ብለው ነው የተናገሩት ያው ግብ ጠባቂያቸውን ለመከላከል ነው እሳቸው ዞሮ ዞሮ ሙከራ ያደረጉት። በጣም ጥሩ ግብ ጠባቂ ነው፣ የእኛን ብዙ ጨዋታዎች ሴቭ ያደረገልን ግብ ጠባቂ ነው ብለው ተናግረዋል። ስለ አሮን ራምስዴልም ቢሆን አስተያየታቸውን ሰጥተው ነበር፣ እንግዲህ ትናንትና በነበራቸው ጋዜጣዊ መግለጫ ላይ በእንግሊዝ ፕሪምየር ሊግ ምናልባትም ተጫዋቹን ሲጫወት ልናየው እንችላለን ወይ? ይሄ ራሱን የቻለ አጠያቂ ጉዳይ ነው። ዛሬ ከኤቨርተን ጋር ጨዋታቸውን ያደረጋሉ በጉዲሰን ፓርክ እና የአሮን ሚና ለዚህ ቦታው መፎካከር እና ደግሞ ለቡድኑ ጥሩ ኢነርጂ መስጠት ነው። እና ደግሞ እሱ እነዚህ ነገሮች በሙሉ እያደረጋቸው ይገኛል፣ እና እሱም ደግሞ በጣም በዚህ ደስተኛ ነው የሚል ሀሳባቸውንም ነው የሰጡት። ጥሩ ግብ ጠባቂዎች አሉኝ፣ እንግዲህ ከሁለቱ ለመምረጥ ግን ረጅም ሰዓት ያስፈልገኛል የሚል ሀሳባቸውን ነው እሳቸው ያነሱት። ያው ይገባኛል በጣም በክለቡ ለረጅም ጊዜ ለረጅም ጨዋታዎች አክል ሲጫወት የነበረን ግብ ጠባቂ በአንድ ጊዜ ተጣዋቂ ወንበር ላይ አውርደው በሱ ምትክ ደግሞ አሮን ራምስዴልን እንዲገባ ማድረግ ወይም ተጣዋቂ ወንበር ላይ ያለውን ግብ ጠባቂ እንዲገባ ማድረግ በጣም አስቸጋሪ ጉዳይ ይመስለኛል። ግን አሮን ራምስዴል እጅግ በጣም የተዋጣለት ግብ ጠባቂ ነው። ኢቭን የትኛውም ክለብ ውስጥ እንኳን ቢገባ በፍጹም ለቤንች የሚሆን ወይም ደግሞ ተጣዋቂ ወንበር ላይ መቀመጥ ያለበት ተጫዋች አይደለም። ይሄን ሁላችንም የምናውቀው ነው። በቃ የሆነ ቦታ ላይ ተጫዋቹ በቋሚነት የሚያሰልፈው ክለብ ካገኘ እና ደግሞ ጥሩ ክለብ ብለን ስንል ይሄ መካከለኛ ደረጃ ላይ ያለ ሳይሆን በጣም ተለቅ ያለ ኢቭን ፕሪሜር ሊጉ ላይ ቢሆን እራሱ እስከ ቶፕ ሲክስ መጨረስ የሚችሉ አይነት ተጫዋች ክለቦች ይህንን ተጫዋች በደንብ ማጫወትና ከክለቡ ጋር እንዲላመድ ማድረግ ይችላሉ። የኒውካስል ደጋፊዎች ጥያቄ ያቀረቡ የሚገኙት በዛች የኦሎምፒክ ማርሴይ ጨዋታ ላይ ብቻ አይደለም። ሌሎች ጨዋታዎችም ላይ የነበረው አንዳንድ ፐርፎርማንስ በኒውካስል ዩናይትድ ደጋፊዎች በኩል ጥያቄ የሚያስነሳ ሆኗል። ለምሳሌ በአርሰናል ሁለት ለአንድ በተሸነፉበት ጨዋታ ላይ ግብ ጠባቂው የተሳሳተውን ስህተት ተመልክተናል። ማጋሌሽ ያቺን ኳስ በግንባሩ ገሽቶ ሲያስቆጥር ያንን ኳስ ለማውጣት ወይም ፓንች ለማድረግ የወጣበት ታይሚንግ፣ ከዛ በኋላ ኳሱን ፓንች ለማድረግ የወሰነው ውሳኔና ሰዓቱ ትክክል ስላልነበረ ክለቡ በዛ ሰዓት ጎል እንዲቆጠርበት ምክንያት ሆኗል ማለት ነው። ምናልባት እሱ ያንን የታይሚንግ ስህተት ባይሳሳት ኖሮ ፓንች ለማድረግ ያንን የታይሚንግ ስህተት ባይሳሳት ቢያንስ ጎል ሊቆጠርበት አይችልም ነበር የሚሉ ጥያቄዎችን ያነሳሉ። ኢቨን ከዌስትሃም ጋር በተደረገውም ጨዋታ ቢሆን በተመሳሳይ እንግዲህ ከዌስትሃም ጋር ተጫውተው ሶስት ለአንድ በሆነ ውጤት ተሸንፈዋል። እዛ ጋርም የተቆጠሩትን ጎሎች ስንመለከት ምንም እንኳን አንደኛው ጎል ኦን ጎል ነው የተቆጠረው ወይም በራስ ላይ የተቆጠረ ጎል ነው። ነገር ግን ያ ምንም እንኳን የግብ ጠባቂውን አቅጣጫ ሊያስት የሚችል ጉዳይ መሆኑን ቢታይም ግን የሆኑ አይነት ክፍተቶች እንዳሉበት ሲነገር ነበር። ለዛ ነው አሁን የኒውካስል ደጋፊዎች እንደዚህ አይነት ጥያቄዎችን እያቀረቡ የሚገኙ። እዛ ጨዋታ ላይ የመጀመሪያውም ጎል ሲቆጠር ኳሷን ፓንች ካደረገ በኋላ ኳሱ ከንደገና ሪባውንድ ተደርጎ ወደ ጎልነት ተቀይሮባቸዋል እና የአርሰናሉም ጨዋታ እንደዚሁ ሌላኛው እንደማሳያ ሆኖ መቅረብ ይችላል። ነገር ግን አሮን ራምስዴልም ቢሆን ከስህተቶች ጋር ስሙ የሚነሳ ግብ ጠባቂ ነው፣ በተለይ በአርሰናል በሚጫወትበት ጊዜ። በተለይም ከአንድ ውድድር ዓመት በፊት ክለቡን ከመልቀቁ በፊት ዳቪድ ራያ በውሰቱ ስለነበር ለአርሰናል የፈረመው በእንዲህ አይነት ጨዋታዎች ላይ በቋሚነት አይጫወትም ነበር፣ በተለይ ከብሬንትፎርድ ጋር በተደረጉ ጨዋታዎች ላይ እና በጣም የሚያሳቀቁ ስህተቶችን ሲሳሳት የተመለከትነው ግብ ጠባቂ ነው። እሱም አይሳሳትም ማለት አንችልም፣ ግን አሁን ባለው ሁኔታ እንደዚህ አይነት ጥያቄዎችን ነው እያቀረቡ የሚገኙት እና እንደዚህ አይነት ነገሮች አሉ። ና እስቲ የትኛው ተጫዋች በቋሚነት ቢሰለፍ ጥሩ ነው ብለን ኒውካስል፣ በተለይ አሁን ካለው ሁኔታ አንጻር ኒክፖፕ የተሻለ ነው ወይስ አሮን ራምስዴል የተሻለ ነው የሚሉ ሀሳቦቻችሁን ልታነሱ ትችላላችሁ። ዘቴሌግራፍም ቢሆን እንግዲህ ኒክፖፕ ቤንችል መደረግ አለበት ወይ የሚሉ ጥያቄዎችን አቀርቦ ነበረ። አራት መቶ ዘጠና አካባቢ ሰዎች ቮት አድርገዋል። ሰባ ሶስት በመቶ የሚሆኑት አይ በቃ ይህ ልጅ ተጠባባቂ ወንበር ላይ መቀመጥ አለበት ያሉ ናቸው። ሀያ ሰባት በመቶ የሚሆኑት ደግሞ አይ ተጫዋቹ በቋሚነት መሰለፉን መቀጠል አለበት፣ ወደ ምርጥ ብቃቱ መመለሱ አይቀርም፣ እስተቶችንም አቮይድ ማድረግ ይችላል የሚሉ ሀሳቦችን እያነሱ ይገኛሉ። ይህንን ጥያቄም ለእናንተ ማቅረብ ፈልጋለሁ። ለኒውካስል አሁን ባለው ሁኔታ ማንን ትመርጣላችሁ ኒክፖፕ ወይስ አሮን ራምስዴል ኮሜንት ላይ እየገባችሁ ሀሳቦቻችሁን ልታጋሩ እንችላላችሁ እንግዲህ በዚህኛው ሳምንት የጨዋታ መርሐ ግብር ደግሞ ኒውካስል ኤቨርተንን የሚገጥም ይሆናል እዚህ ጨዋታ ላይ እኔ ኒክፖፕ ነው ተመራጭ ይሆናል ብዬ የማስበው ግን ምሽት ላይ ስቲም የሚኖረውን የጨዋታ እንቅስቃሴና ውጤት ደግሞ አብረን የምንመለከተው ጉዳይ ይሆናል ማለት ነው